መጫና ጫና የመጣ ነው። እግ ስለማስብ በዓለ ሃምሳ በኢትዮጵያ ውስጥ ብቻ የሚከበር ሳይሆን ከኢትዮጵያ ውጭ በአምርስ በክርስቲያኑ ዘንድ የሚከበር ነው። አሁን ደግሞ የኛ ሀገራዊ እንዲሆን ይህንን ጥሪ ለማስተላለፍ ነው። ከዚህ በፊት እንደምታውቁት ቤተክርስቲያናችን በኢትዮጵያ ሆቴል በራስ ሆቴል ይህንን በዓለ ሃምሳ ስታከብር ቆይታ በባለፈው በተለይ ቀን ለመጥቀስ ያክል ግንቦት 27 ቀን 2015ና ሰኔ 30 2016 በስካይላይት እና በሂል ሆቴል በምናከብርበት ጊዜ ሀገራዊ እንዲሆን ለካውንስሉም ለአብያተ ክርስቲያናትም ህብረት ጥሩ ያቀረብንበት ጊዜ ነው። ይህንም በዓለ ሃምሳ አስፈላጊ ነው ብለን ያመንበት ደግሞ እንደምታውቁት የጋራ መጣሪያችን ጴንጤቆስቴ ወይም መንፈስ ቅዱስ የወረዱበት ይህ በዓለ ሃምሳ የኛም የጋራ ስም ጴንጤዎች ተብለን የተጠራንበት እነዚህ ጴንጤቆስጤ ነበር። ድሮ የሚባለው የጋራ መጠሪያችንም እስኪሆን ድረስ የተጠራንበት ስም ነው። ስማችን ማንም ሰው ጴንጤ ነው የሚባለው ጴንጤቆስጤ የተባለው ከዚህ የተነሳ ነው። ሌላው ቤተክርስቲያን በዚህ ቀን የተወለደችበት ነው። እንደገና ልምምዱ ላይ ያተኩረን ሳይሆን ቤተክርስቲያን መወለድ ብቻ አይደለም፣ ቤተክርስቲያንም ደግሞ ያደገችበት የመንፈስ ቅዱስ እርዳታ ያደገችበት ነው። ብዙዎች በአንድ ጊዜ ወደ ጌታ መንግስት የተጨመሩበት ቀን ነው። እንደገና ደግሞ እንደምታውቁት ለወንጌል እንኳን የፈሩ ሰዎች ራሳቸውን ለጌታ መስዋዕት እስኪሆኑ ድረስ የደፈሩበት ቀን ነው። ብዙ ጸጋ ስጦታዎች የፈሰሱበት ቀን ነው። መንፈስ ቅዱስ ከእኛ ጋር ለመኖር ብቻ ሳይሆን በእኛ ውስጥ ለመኖር ወደዚህ ምድር የመጣበት በዓል ነው። ይህንን በዓል በሰፊው በእንዲህ አይነት መንገድ እንድናከብር ጥሪ እናደርጋለን ማለት ነው። አላማው የሆነው ጌታ ኢየሱስ ይባርካችሁ። ሰኔ ስምንት በሸራተን አዲስ ይህንን በዓል በደማቅ ሁኔታ ከዘጠኝ ሰዓት ጀምሮ እናከብራለን ማለት ነው። ከልብ አመሰግናለው ተባረኩ። ደህና ዋላችኋል ወይ? እግዚአብሔር ያክብራችሁ፣ እግዚአብሔር ይባርካችሁ። በዚህ ቦታ ላይ የሚነገረውን ነገር ደግሞ እንግዲ ለህዝቡ ለማሻገር በዚህ ስለተገኛችሁ በጣም ላመሰግናችሁ ወዳለሁ። አስር ዘጊን ይባላለሁ። እኔ ፎከስ የማደርገው ይህን በዓል ማክበር ፋይዳው ምንድን ነው ይጠቅማል የሚል ሀሳብ ወደ ህዝቡ እንድታደርሱልን ጥቂት ነጥቦችን ለማስቀመጥ ነው። ምንድን ነው የሚጠቅመን? ምንድነው የሚያስፈልገን? ለምን ያስፈልጋል? ይህንን እስካሁን ድረስ በአርሞኒም ቸርች ቤተሰብ እንደሰማችሁት ለአስር ዓመት ያህል ስታደርገው ቆይታለች። በዚህ ሶስት ዓመት ደግሞ ሁላችንም ስትቀሰቅሰ ነበረ። ይሄ የቶክ እያደረገ መላ ሀገሪቱን የሚያዳርስ ይሆናል እና ምንድ ነው ፋይዳ? የመጀመሪያው ፋይዳ ይሽ እንደምታቁት መንፈስ ቅዱስ ወደ ምድር በበዓለ ሀምሳ ከመምጣቱን በፊት ቢሆን በብሉ መንፈስ ቅዱስ ለሚሽን ስራ ክሮስ ካልቸራል ለሆኑ ነገሮች ድንበር ዘለ ለሆኑ ነገሮች አገልጋዮቹን ሲቀሰቀስ እና ለወንጌል ለእግዚአብሔር እውነት አገልጋዮቹን ያስታጠቀ ወደ ሌሎች ስፍራዎች ሲልክ ነበር። በአዲስ ኪዳን ደግሞ ሲመጣም ከተለያዩ ሀገር ከተለያየ ቋንቋ ያሉ ሰዎችን በአንድነት የወንጌልን እውነት እንዲሰሙ ከማድረግ ነው ይጀምራል። ለዛ ነው ያ ባህል በዓለ ሃምሳ በሚባለው ቀን ላይ የሆነ በጣም ከፍተኛ የሆነ መከር በሚሰበሰብበት ጊዜ እግዚአብሔርም የመጀመሪያውን የአዲስ ኪዳን ቤተክርስቲያን መወለድ መከር የሰበሰበበት ስለሆነ የመጀመሪያውን በኩር ያገኝበት ስለሆነ ከሚሽን ስራ አንጻር በጣም አስፈላጊ ይህም በዓል አብረን ማክበር፣ አብረን ማሰብ፣ የመንፈስ ቅዱስ ሚና ማሰብ፣ መነጋገር፣ በዚህ ጉዳይ ላይ ትኩረት ማድረግ ለሚሽን ስራ ባህል ዘለን ለሆኑ ከሀገራችንም አልፈን ሚድሊስትን ኢስት አፍሪካን ለመድረስ እንድናስብ እንድንሄድ በጣም የሚያነሳሳን በመሆኑ ሚሽን በጣም ዋና ነገሩ ነው። ይህን ማድረግ በጣም ይጠቅማል። ለዚህ የሚል እምነታ ሁለተኛው ትውልድ ነው። እንደምታውቁት የመንፈስ ቅዱስ ስራ የሚተላለፍ ስለሆነ ጴጥሮስ የመጀመሪያውን ቀን ስብከቱ ለእናንተና ለልጅ ልጆቻችሁ ነው ይሄ ስጦታ ብሏል። ስለዚህ መንፈስ ቅዱስ ሁልጊዜ መንፈስ ቅዱስን የሚያስብ መንፈስ ቅዱስን የሚያከብር ሰው የእሱን ዘመን ብቻ ማያ ከእሱ ዘመን በላይ ለትውልዶች የሚያስብ ይሆናል። መንፈስ ቅዱስ የዘላዓለም አምላክ ስለሆነ ለዘላለም ከኛ ጋር የሚኖር ስለሆነ በእኔ የተሰፈረች እድሜ ብቻ ሳይሆን በልጆች እድሜ፣ በትውልዱ እድሜ፣ በሚቀጥለው ቤተ ክርስቲያን የሚሰራውን ስራ ሁሉ መሰረት ለመጣል ሁላችንም ተሰባስበን መንፈስ ቅዱስን ስናስብ፣ ሳንወድ በግድ እሱ ዘለአለማዊ አምላክ ስለሆነ ስለ ነገ እንድናስብ መሰረት እንድንጥል ስትራቴጂ እንድናወጣ ይረዳናል። ሊያግዘን በጣም መሰረታዊ የሚያደርገው ሁለተኛው ፖይንት እሱ ሶስተኛው ህብረትም መንፈስ ቅዱስ ተነጋግሮ ማያቁትን ያነጋገረ አብሮ ተቀምጦ ማያቁትን አብሮ ያስቀመጠ ወንድምና እህት ነን ማይሉትን ወንድምና እህት ያስባለ ባሪያና ጌታ አንድ ጌታ ስር ያንበረከከ በጣም ግድግዳን የሰበረ ነው። ህብረት የፈጠረ የሚገርም ኮሚኒቲ የሰራ ሊገናኙ ማይችሉ ሊተዋወቁ ማይችሉ አብሮ ሊቀመጡ ማይችሉ ሰዎችን አንድ ያደረገ ሁላችን የጠጣነው ከሱ ስለሆነ ሁላችንም ድንበር ዘለን የሆነ አጥራችንን ዘለን እርስ በርሳችን እንድንተጋገዝ እንድንደጋገፍ፣ እንድንተያይ አንዱ አጥቢያ ከአንዱ አጥቢያ፣ አንዱ ቤተ እምነት ከአንዱ ቤተ እምነት፣ ከዛም አልፎ ሌሎችን አክፈን ሁሉ ለመስራት የሚያስችል የህብረት ጥሪ ስለሚያደርግ መንፈስ ቅዱስን አስቦ ሰው ልዩነትን ያስብ ስለማይችል፣ እነዚህም ሶስት ፋይዳዎች እንኳን ብቻ ብንይዝ በጣም ያስፈልገናል። በዚህ ጉዳይ ላይ አስፍተን መስራት አለብን ብለን ማለት አለብን። ለአርሞኒም ቤተክርስቲያንን በርቱ። እዚህ በላይ አገራዊ ለማድረግ ደግሞ ሌሎች ስትራቴጂዎች እንቅረጹ እንላለን። ፋይዳው ትልቅ እንደሆነ ስለምናስብ ይህን ካልኩኝ ይበቃል። እዚብሔር ማስቀደም የአርማን መንፈሳዊ ካቸ ቤተክርስቲያን ያዘጋጀችውን የበዓለ ሃምሳን በፊታችን የምናከብረውን በዓል ለመዘገብ እና ለስራችን ለሚመለከተው ኦዲየንስ ሊደርስ ለመዘገብ ይህም ጋዜጣዊ መግለጫ ለመዘገብ በቃደኛ ሆናችሁ የተገኛችሁትን ሚዲያዎች ሁሉ እኔም እንደ ወንድሞቼ ማመስገን ፈልጋለሁ። ስሜ መጋቢ ዮሐንስ ግርማ ነኝ። ወሳኝ የሆኑ ክስተቶች በአንድ ህብረተሰብ፣ በአንድ ማህበረሰብ፣ በአንድ ሀገር ኔሽን፣ በአንድ ዘመን ወሳኝ የሆኑ ክስተቶች የተከሰቱባቸውን ቀናት ጠብቆ በዓመት ኢንተርቫን በቀኑ ላይ የተከሰተው ለሰው ዘሮች፣ ለህዝቦች፣ ለማህበረሰብ የተከሰተውን ክስተት ጊዜውን ጠብቆ በየአመቱ ያንን በጎ የሆነ ክስተት እያሰቡ ማክበርና ፈጣሪ እግዚአብሔርን ማመስገን መጽሐፍ ቅዱሳዊ መሰረት ያለው ትውፊት ነው። ለምሳሌ እግዚአብሔር ህዝቡን ተባርነት ቤት ከግብጽ ለምሳሌ እግዚአብሔር ሕዝቡን ከባርነት ቤት ከግብፅ ምድር ለአባቶች እንደገባው ተስፋ ቃል ነፃ እያወጣበትም የነፃነት በዓል ምክንያት በማድረግ በየአመቱ ነፃ ይወጡበት የራሱ አካሄድና ስርዓት ስላለው ፋሲካን አርደው እግዚአብሔር የራሱን ህዝብ ቤት የእስራኤልን ቤት ምራውያንን ቤት መክሰፍቱ እየዘለለ ያደረገበትን ፓስ ኦቨር ወይም ደግሞ የፋሲካ በዓል በመባል የሚታወቀውን ያንን ምሽትና የተከሰተውን ክስተት የፓስኦቨሩን ወይም ደግሞ የፋሲካውን በግ ያረዱበትና ደሙን በመቃኑና በጉበኑ ላይ አድርገው እግዚአብሔር በሰጣቸው ስርዓትና ትእዛዝ መሰረት እንዴት እግዚአብሔር ከዚያ ከጽና ቀንበር ላይ በጸናች እጁና ኃይሉ ነፃ እንዳወጣቸው በየአመቱ እያሰቡ ይህን በዓል እንዲያከብሩ ጌታ ራሱ ትእዛዝ እንደሰጠ እናቃለን። የዚህ ዋናው ሲግኒፊካንስ ምንድን ነው? የእግዚአብሔርን ማዳንና የእግዚአብሔርን የእግዚአብሔርን ስራ የእግዚአብሔርን ትድግና ለሚቀጥለው ጄኔሬሽን ለሚቀጥለው ትውልድ እንዳይረሳ እግዚአብሔር ስራ እንዳይረሳ ለሚቀጥለው ትውልድ በሚያከብሩበት ሁኔታ ይህንን እውነት ለማስተላለፍ መሰረታዊ የሆነ ነገር በሌላም መመልከት እንችላለን። ዮርዳኖስን ሲሻገሩ ከካህናቱ ከቆሙበት እግር ስር ድንጋዮችን አስራ ሁለት ድንጋዮችን ወስደው እግዚአብሔር በወሰነው ስፍራ እንዲተክሉ ተደርጓል። እና ምንድነው ሲገኝ ፍራንሲስ ሲባል ትውልድ የሚንጋይተው ምንድን ነው ሲጠይቅ እግዚአብሔር በእስራኤል ፊት ባህርን ከፈለ ወንዝን ከፈለ፣ እንዲያሻገር የሚለው ለጄኔሬሽን እንዲተላለፍና እንዳይረሳ የእግዚአብሔር ማዳ የእግዚአብሔር ትድግና እንዳይረሳ ለማለት ነው ማለት ነው። እና ይሄ ትውፊት ደግሞ በዓለም አቀፍ አብያተ ክርስቲያናት ውስጥም በጣም የተለመደ ነው። ለሳችን አንዱ ወሳኝ የሆነ የሰው ልጆች መዳንና ቤዛነት ክርስቶስ ኢየሱስ ስጋ ለብሶ ወደ ዓለም የመጣበትን ስርዓት ልደቱን እያሰብን የዓለም አብያተ ክርስቲያናትን ያከብራል። ያንን ቀን እያሰቡ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዱ የስላሴ ሁለተኛ እግዚአብሔር ወልድ ስጋ ለብሶ ወደ ምድር የመጣበትን በመካከላችን ያደረበትን ቀን ጠብቀን በየዓመቱ በቀኑ የተደረገውን ዋናው የእግዚአብሔር ስጦታ እያሰብን እግዚአብሔርን ቴንክ ዩ እንላለን። ሁሉ ቀን ማለት ተገቢም ቢሆን ግን ስፔሻል በሆነ ሁኔታ ደግሞ ቀንን ማሰባችን አግባብ ነው፣ ተገቢ ነው ብዬ አስባለሁ። እንደዚሁም ክርስቶስ ኢየሱስ ለቤዛነታችን ነፍሱ አሳልፎ የሰጠበትንም የሞተበትንና የተነሳበትን ትልቁን ደህንነታችን ስራ የሰራበትን በዓል ትንሣኤውን እናከብራል። እንዲሁም በዓለም አብያተ ክርስቲያናት ዘንድ በእኛ ዘንድ ብዙ ባይለመድም እዚህ ኢትዮጵያ ውስጥ በዓለም አብያተ ክርስቲያናት ዘንድ እንዲሁም በካላንደር ዘግተው በአውሮፓ ብዙ ኔሽኖች በካላንደር ዘግተው ታስቦ የሚውልና ብዙ ቤተክርስቲያናት የሚያከብሩት አንዱ በዓል መንፈስ ቅዱስ ትልቁ ስጦታ ለቤተክርስቲያን መወለድ ምክንያት የሆነ ለቅዱሳን ሰስቴን አድርጎ በጽድቅ ህይወት ለመኖር ምክንያት የሆነ ቤተክርስቲያንን ሙሽሪቱን ለምሹራው እያዘጋጀ ያለ መንፈስ ቅዱስ የወረደበትን በዓለ ሃምሳ ወይም የጴንጠቆስቴ ቀን በጋራ እንደዚህ የሚያመልኩበት ሁኔታ አለ። እኛም ሀገር አንዳንድ ዲኖሚኔሽኖች ወይም ቤተ እምነቶች በራሳቸው ያከባሉ። እንደውም ከአንድ ሳምንት ከሁለት ሳምንት ምናምን ቀድሞ ጀምሮ የሚያደርጓቸው የተለያዩ ኩነቶች አሏቸው ማለት ነው። እና እንግዲህ የሃርሞኒየም መንፈሳዊ ታዲሶ ቤተ ክርስቲያን እኔም ሳቅ ላለፉት በተወሰኑ ዓመታት ይህንን በዓል በደንብ እያደመቀች እያደረገች ነው ያለችው። እኔም የምመራት ቤተ ክርስቲያን ለአስር ዓመት ይህን በዓል ስናደርግ ቆይተና በዚህ ዓመት አሁን ባለፈው ዊኬንድ አስረኛ ዓመታችንን አክብረናል ማለት ነው እና ግን ይሄ በአደባባይ ላይ ደግሞ እንዲወጣና የወንጌል አማኞች የጋራ በዓላችን እንዲሆን ለምን እኛ ቅድም ፓስተር ኖክ እንዳለውም እኛ ለየት ባለ ሁኔታ የምንታወቅበትም ፔንቴኮስት የተሰብሰማችን የሚለው ከመንፈስ ቅዱስና ከእንትኑ ጋርም የተያያዘ ስለሆነ እንደ በጎ ማርጀን እና ወስደ ነዋል ማለት ነው። በእርግጥም ቴ ፔንቴኮስት ከሚለው ከመንፈስ ቅዱስ መውረድና ከጸጋ ስጦታዎች ጋር የተያያዘ ኮኔክሽን ስላለው ማለት ነው እና ስለዚህ ይህንን በዓል ብሔራዊ አድርገን ብቻ ካላንደርም ዘግቶልን በኢንዶር ብቻ በአዳራሾች ላይ ብቻ ሳይሆን በአደባባይ ላይ ለህዝባዊ በዓል አድርገን የምናከብርበት መንፈስ ቅዱስ የወረደበትን ትልቁን ስጦታችንን የምናደምቅበት ቀን እንዲሆንልን በመሪዎች ደረጃ እያሰብን ነው፣ እየተነጋገርን ነው። ምናልባት የሚቀጥለው አመት ጀምሮ በመስቀል አደባባይ ላይ ደመቅ ባለ ሁኔታ ወንጌላ አማኞች ሁላችንም ከአራቱን ማዕዘን ተሰብስበን የምናከብርበት ሁኔታ ይከሰጣል ይፈጠራል፣ ብያ አምናለን እና ይህምን ደግሞ ለማስተላለፍ ስለመጣች እግዚአብሔር አብዝቶ ይባርካችሁ። እንግዲህ ቅድም በተነገረው ቀን ላይ ሁላችንም በሻራ ተመቴ በተዘጋጀው ፕሮግራም ላይ ተገኝተን ባሉ እንድናከብር የዚያን ቀን ሰው ያለ እግዚአብሔር ይባርካቸው።